አይደለ ማሳለፍ አብሬ መብላት አልፈለግም። ጉጥኛ ይኮናል። ጤታ ችግርሽን መናገር እኔ አልናገርም። አሁንም ችግርሽን ማትናገሪ ከሆነ ደግሞ ችግር ለመፍጠር ነው የመጣሽው ማለት ነው። ኤደን ስላለች ነው ለእኔ ማለት ጊዜ መስጠት ያልፈለግ ስለሄደ እንደተዋሪ አልፈልግም ለብትሻል ስለ ኤደን እዚች ጋ ስለ እሷ እንድታወሪ አልፈለግሽም። ችግርሽ እንደውም መናገር ካልፈለግሽ ኤደን እንድትነኪያት አልፈለግም። የሆነ ቀን ፈጣሪ ካለ እንገናኛለን። ትቼ የርኩት ፍሬም ይሄ አይደለም። ከኤደንም ጋር መልካም ጊዜ ይኑላችሁ። አመሰግናለሁ፣ ለሁሉም ነገር ማለት ነው። እኔም አመሰግናለሁ። ደስታሽማ ደስታዬ ነው። ያቃተኝ መለየቱ ነው። ባይ ባይ ባይ ቀን ሲቆረጥ ለመንገድሽ መሰለኝ የማላገኝሽ ባይ ባይ ባይ ባይ ባይ ይሳካል ሊሆናል ላይዞሽ

ብቻዬን ያዩ ይንቀንም እኔ ይሆን ሰው ቢለይ። ሰላም ሰላም፣ ሰላም ውድና የተከበራችሁ የኛ ፋሚሊዎች ሁሉ ውድ ቤተሰቦች እንዴት ናችሁ? እኔ አለሁ እግዚአብሔር ይመስገን፣ እናንተም በያላችሁበት ደህና ቆዩ። እንግዲህ ቤተሰቦች ዛሬ ወደ እናንተ ተመልሼላችኋለሁ። እንግዲህ የተመለስኩበትን ምክንያት በዚህ ሰሞን እየተፈጠረ ያለው ነገር ታውቃላችሁ ብዬ አስባለሁ። ለእናንተ አዲስ አይደለም፣ እንደገና አልነግራችሁ። የምታውቁት ነገር ስለሆነ እንደገና አልነግራችሁ ለእናንተ በውስጥ መስመር በጣም የምታወሩኝ ሰዎች አላችሁ፣ ስለኔ የምትጨነቁ ስለኔ የምታስቡ እኔ ምንም ነገር እንዳልሆን የምታስቡ ሰዎች አላችሁ። በዛው ልክም ደግሞ እኔን የምትሰድቡኝ እኔን አንተ የምትሉኝ ሰዎች አላችሁ። ለሁለታችሁም ሰዎች በጣም አመሰግናለሁ። የሚሰድብህ ምንም የሚልህም ያው ካንተ የሆነ ነገር ሲያይ የሆነ ነገር ሲያይ የሚወድ ሰው ነው የሚሰድብህ። የማይወድቅ ሰው ቼክ አያደርግህም። እና ስለምትወዱኝ ነው እናንተ የምትሰድቡኝ። አንዳንድ አባባል አለ፣ ምክንያቱም አባቶቻችንና እናቶቻችን ሲቆነጥጡን ጥፋት እና ጠፋ ነው ይሁን ነገር ስናደርገው እና እናንተም ለምትሰድቡኝ ሰዎች ለሁለቱም ሰዎች ለእኔና ምክሬና አስፈላጊ ነገር ስለሆነ መሳደባችሁን ቀጥሉ ነው የምላችሁ። ሁላችሁም መሳደባችሁን ቀጥሉ፣ እንዳትሳደቡ አይደለም ከአሁን በኋላ ምክንያቱም አንዳንድ ሰው አትሳደብ ስትለው ይብስበታል። እና የተሰማችሁን ስሜት የፈለጋችሁትን ተናገሩ፣ ችግር የለብኝም። እኔ የእናንተ ነገር እያስተማረኝ፣ ችግር የለብኝም። ብርታት ነው እየሆናችሁ ያላችሁት። እና ለእናንተም ሆነ በውስጥ መስመር እንደመሆኔ እንዳልከፋ እኔ ጥሩ ደረጃ እንድደርስ የምታደርጉኝ አይዞ የምትሉኝ ሰዎች ሁላችሁም ከልብ ከልብ የሆነ አመሰግናለሁ እግዚአብሔር ያክብረልኝ ማለት ፈልጋለሁ፣ ለእናንተ እና ዛሬ ቤተሰቦች፣ ያው የአብዛኞቻችሁ ጥያቄ ነው ዛሬ ይዤላችሁ የመጣሁት ምክንያቱም ማለፈው ዕለት ከአኗር ጋር የተገናኙ ሰዓት ቤዚ ከኤፍሬን ጋር መገናኘት ትፈልጋለሁ ብላ ነበር። እኔም እሷን ማግኘት ፈልጋለሁ። አሁን ያው ከኤደን ጋር ተገናኝቼ ነበር። ትንሽ እየተፈጠረ ያለው ነገር በእኔ ቦታ ሆናችሁ ስታስቡት በጣም ነው የሚከብደው። እግዚአብሔር በጣም ይከብዳል። ምን አይነት ውሳኔ እንደምትወስኑ እና ምን አይነት ነገር እንደምታደርጉ ይጠፋችኋል። አስባችሁታል? አንዳንዴ ይከብዳል። አሁን እያሳለፍኩት ያለሁት ነገር ትንሽ ይከብዳል። እና አለጋገምባችሁ ዛሬ የመጣሁት ለአንድ ነገር ነው። ይሄ ነገር መቋጨት ስላለበት እንድቋጭ እፈልጋለሁ። ቤዛን ደግሞ ተረዳት። ሙቱኒ ሰዎች እኔ የምርዴ ነው ብላችሁ፣ እግዚአብሔርን በጣም በጣም ነው የተረዳኋት። ከምላችሁ በላይና ከአቅሜ በላይ ነው የተረዳኋት። እንዴት ብትሉ፣ ምክንያቱም አንድ ሰው አምስት ወር ስድስት ወር ሙሉ ቆይቶ ቢያንስ አምስት ወር ስድስት ወር ሙሉ ሳይደውል፣ ምንም ሳያደርግ መጥቶ ዛሬ ላይ ከእሷ ጋር ራሱ አብሪ መነጋገር ራሱ ለኔ ይሄ ከምንም በላይ ነው፣ ከምንም በላይ ማለት ነው። እንዴት ነው? አብራችሁ ያላችሁ ሰዎች በጣም ቅርብነት ኖራችሁ በጣም ሚስጥራችሁ ሁሉም ነገ የምትነጋገሩ ሰዎች ለቋችሁ ሄዳችሁ ሲመጣ ከእሱ ጋር መነጋገሩ ራሱ ያ ሰው ማለት መረዳት ነው፣ በጣም መረዳት ነው። እንደኔ ማለት ነው እና እኔ ምናልባት እየሰድባችሁን ያላችሁ ሰዎች ጎበዞች፣ በርቱ፣ ፈጣሪ ከእናንተ ጋር ይሁን፣ ምኞታችሁን ሀሳባችሁን ያሳካላችሁ። ያ ክፉን በደግ መልሱ ነው የሚለው እና እኞታችሁ ማሳባችሁ ሁሉ ነገር ያሳካላችሁ ነው ብላችሁ ሌላ ነገር ምንም ብላችሁ ነገር የለም ከዚህ በላይ እና ቤዛን ጠርቻታለሁ። ላገኝሽ እፈልጋለሁ ነይ ብያታለሁ። ያላገኛት ብፈለኳት ዛሬም ምክንያቱ አንድት ነገር ይፈልጋሉ። አለበለዚያ የራሴን ውሳኔ ልወስን ነው የራሴን ምርጫ ልመርጥ ነው። ምክንያቷን ማትናገር ከሆነ የራሴን ምርጫ ነው መርጠው የራሴን ውሳኔ ነው መወስነው። ገብቷችኋል? አላረግ ስለዚህ ትመጣለች ያለው ነገር እነግራታለሁ። እስከ ዛሬ መጠበቄ እራሱ ለኔ እሷን ማለት ነው ከምንም በላይ መረዳት ነው። ይሄንን እንድትገነዘቡልኝ እፈልጋለሁ። ለኔ መረዳት ነው በቃ። እስከ ዛሬ እሷን መጠበቄ እራሱ እሷን ስለተረዳኋትና ስለምወዳት ነው። እኔ ዛሬ ላይ ምክንያቱ ዋና የሆነ ነገር አትናገር ከሆነ ከዚህ ቀን በኋላ ቼክም አላረጋትም። እውነቴን ነው የምነግራችሁ፣ ቼክ አላረጋትም ቤዛን ማለት ነው። ከዚህ ቀን በኋላ ሌላ ችግር ሌላ ፋውል ነው የሚፈጠረው ምክንያቱም እስከ ዛሬ ጠበቅኳት። ምክንያትሽን ነገር ብ ብዙ ጊዜ ጨቀጨቅኳት፣ ብዙ ጊዜ ለመንኳት። ምክንያቷ ግን አሁንም ቢሆን ልትናገር አልቻለችም። እኔ እንጃ ምክንያቱ ይናክል ምን ቢሆን ነው እኔ ግራ አጋባች። እንዲህ እኔ አሁን በእሷ ቦታ ብሆን እንደመጣው ነበር ምክንያት የምናገሩ የጠፋሁበትን ምክንያት እናገራለሁ። በእሷ ቦታ ምንም ሊሆን ይችላል። ምንም ነገር ማለት ነው ምንም ነገር ሊሆን ይችላል። ቢያንስ ሚዲያ ላይ ራሱ መውጣት ካልፈለግኩ ኖርማን እንትን ላይ እናገራለሁ። ኖርማን ነው ደግሞ ያለፈው ህይወት አልፏል በቃ ሚዲያ ላይ መሆን ምንም ላይ ሆነ፣ ያለፈው ህይወት በቃ ያለፈ ነው። ነገ አዲስ ቀን ነው። ከነገ ደው ላይ በቃ አዲስ ቀን ነው። ያለፈው ህይወታችን አልፈ ምንም ልናደርገው እና ምንም ልናመጣ አንችልም። ገብቷችሁ አለ አይደል? ስለዚህ የሚያደርስ ነገር ምን እንደሆነ አላወቅኩኝ። በጣም ነው ግን ገበኝ እና ቤዛን ጠርቻታለሁ። ያለው ነገር ለመጨረሻ ጊዜ ምን ሰማ ይሆናል እኔን የምትወደኝ እኔን የምታከብረኝ ከኔ ጋር መሆን የምትፈልግ ከሆነ ከኔ ጋር መሆን ፍላጎት ካላት ምክንያቷን ትናገራለች። ከኔ ጋር ደግሞ መሆን ፍላጎት ከሌላት ምክንያቷን አትናገርም ማለት ነው። ይሄ ነው የምነግራት። ከኔ ጋር መሆን ካልፈለግች ምክንያቱን አትናገርም ነው ማለት። ከኔ ጋር መሆን ከፈለገች ምክንያቷን ትናገራለች። ይህንን ነው ምለው። ምንም ምላችሁ ነገር የለም እና ስለ ሁላችሁም አንድ ቀን ይስተካከላል የሁሉም ነገር በጣም መወስነው ነገር ግራ ስለገባኝ ነው እንጃ ምና በእኔ ውስጥ ናችሁ። ሁሉም ነገር አይታችሁት ቢሆን ደስ ይለኝ ነበር። ግን እንዲህ እናንተን ያው ስናገራችሁ ደግሞ በንግግራችሁ የእኔ ውስጥ ነገር ላትረዱ ትችላላችሁ። ውስጤ ላይ ምን አይነት ስሜትና ምን አይነት ፍርሃት፣ ምን አይነት ድፍረት የሆነ ነገር፣ ምን አይነት ነገር እንዳለ ልትረዱልኝ አትችሉም። እሱ እኔና ፈጣሪ ነው የምናውቀው። በግድ ደግሞ ተረዱልኝም አይደለም። ይሄ በቃ ያንዳንዴ በህይወት ስንኖር ያጋጥመናል እንደዚህ አይነት ፈተናዎች ያጋጥሙናል። ግን ሁሌም ቢሆን ፈተናዎች ሲያጋጥሙን ፈተና ያበረቱናል፣ ያጠነክሩናል፣ ጥሩ ትምህርትና ጥሩ ደረጃ ላይ እንድንደርስ ያደርገናል። በህይወት ፈተና ላይ እንደውም ፈተናን ያጋጥመኝ ብዬ ነው የምጸልየው። ፈተና ካላጋጠመኝ እኔ ምንም ህይወትን እየኖርኩት አይደለም። በህይወት ስንኖር ፈተና የግድ ነው፣ ፈተና ያስፈልጋል። ምክንያቱም አብዛኞቻችን ተምረናል፣ ከአስራ ሁለት ሚኒስ ከምንም ይሁን ተምረናል። ግን ደግሞ ያ ትምህርት እዛ ጋር ያበቃል። የህይወት ትምህርት ነው የሚባል ነገር አለ። የህይወት ፈተና፣ ዋናው ነገር ደግሞ እሱ ነው እና እሱ ደግሞ ግዴታ ነው። ጠንካራ የሆነው ሰው ያ ነገር ፈተናውን ምንም ነው ያልፈዋል። እና ምን ለማለት ፈልጌ ነው? ይህም ቀንም ያልፋል። ነገ የተሻለ ቀን ነው። ነገ አዲስ ቀን ነው። ፈጣሪ ያለው ደግሞ አይቀርም። ፈጣሪ ያለው ይሁን፣ በህይወቴ ላይ ፈጣሪ ያለው ይሁን፣ እሱ የፈቀደውና እሱ የፈለገውን በህይወቴ ላይ ያደርግ ነው የምለው ሌላ ምንም ምለው ነገር የለም። ፈጣሪ አምላክ ሁላችንንም ይርዳን፣ ሁላችንንም ያግዘን። እንደኔ አይነት ፈተና ላይ ያላችሁ ሰዎች፣ ፈተናን እያሳለፋችሁ ያላችሁ ሰዎች አይዟችሁ። ፈተና ብርታትን ነው ጥንካሬ ነው እና አይዟችሁ። ነገ አዲስ ቀን ነው። ነገ እንስቃለን። ነገ ከእንባ ከጭንቀት ወተን ደስታና ሁሉም ነገር ሰላም ወደ ቤታችን ይገባል። እመኑኝ፣ ዛሬ ላይ እንዳለቀስን አንቀርም። ዛሬ ላይ እንደተከፋን አንቀርም። ይሁን ነገር እንዳለን አንቀርም። ነገ የተሻለ ቀን ነው። ነገ ለእኛ ብርሃን ነው፣ ለእኛ ተስፋ ነው እና አይዟችሁ ማለት ፈልጋ ነው። እንደኔን አይነት ጊዜ እያሳልፋችሁ ተላችሁ ሰዎች አይዟችሁ። ሁሉም ነገር አላፊ ነው እና በርቱን ልኝ ፈጣሪ ያግዛችሁ እና ቤዛን ትንሽ ይህን ጠብቀት ያለው ነገር አብረን የምናይ ይሆናል ማለት ነው። ሞቴ ሞት ላይ መስልሽ። ሞቴ ሞት ላይ መስልሽ

ቤዚ እንዴት ነሽ? ደህና ነሽ? ሁሉ ሰላም ሁሉ ሰላም? እግዚአብሔር ይመስገን እኔ ደህና ነኝ። እንዴት ነሽ አንቺ? ባለመግባባት ውስጥ አለን፣ ባልተግባባን ውስጥ አለን። ብቻ ለሁሉም ነገር እግዚአብሔር ይመስገን ማለት ፈልጋለሁ። አዎ እግዚአብሔር ይመስገን ማለት ይሻላል። አዎ በህይወት ስንኖር አንዳንድ ነገር እንደዚህ አይነት ነገር ያጋጥመናል። ኦልሞስት አንቺም ያጋጥምሻል ወይም ደግሞ አጋጥሞሽም ሊሆን ይችላል። እና ፈጣሪ አምላክ ለሁላችንም ያበርታን። ዛሬ ግን እምልሽ ዛሬ የጠራሁሽ ለአንድ ነገር ነው። ጊዜ እንደ በፊቱ ወይም እንጨቃጨቅሽ ወይም ደግሞ ምንም ድልሽ አይደለም የጠራሁሽ። ገብቶሻል አይደል? ከአኗር ጋር እሱን ማግኘትና ከሱ ጋር እፈልጋለሁ እሱን ማውራት እፈልጋለሁ እያልሽ ነበር ሰምቼሻለሁ። እና ሀሳብሽን ዛሬ ማወቅ እፈልጋለሁ የአንቺን ሀሳብ በቃ ዛሬ ስሜታዊ ሆኛ አይደለም የመጣሁት፣ ምንም ሆኛ አይደለም የመጣሁት፣ ራሴን አረጋግቼ ኮንትሮል አድርጌ የመጣሁት ለምጠይቅኝ ለምትነግርኝ ነገር ትክክለኛ መልስ ሆነ ምንም ነገር እሰጥሻለሁ። እና እንደ በፊቱ ወይም እንደው እንደ ሌላ ቀኑ ጥሩ መሄድ ምንም ነገር አያስፈልግም። እና አሳብሽ ምንድን ነው? አሳብሽ ምንድን ነው? ማለቴ ምንድን ነው ከእኔ ጋር የፈለግሽው? ዛሬ ተረዳኝ እንድትይኝ አልፈለግም። ምክንያቱም ተረዳኝ እንድትይኝ ያልፈለግኩበት ምክንያት ከዚህ በላይ ምንም ልረዳሽ አልችልም። አምስት ስድስት ወር ሙሉ ተረድችሻለሁ። እንዴት ባትረዳኝም እንኳን ጊዜ ስጠኝና ባትረዳኝም እንኳን ችግሬን ለመስማት ዝግጁ እንድትን ነው የሚፈልገው። ችግርሽንም ሆነ ምንሽ መስማት እኔ ዝግጁ ነ፣ አሁንም ቢሆን እኔ ለአንቺ ዝግጁ ነ፣ ምንም ነገር ለመስማት። ችግሬን ለመስማት ደግሞ ጊዜ ያስፈልገናል። ባትረዳኝም እንኳን ጊዜ ስጠኝና እስካሁን ጊዜ ስጠኝ ያልኩ ነው። አይ ኖሽ አላማሽ እንደምን ነው ሀሳብሽ? አንቺ እኔ ጋር ስመጪ ከአምስት ወርና ከስድስት ወር ቆይታ በኋላ ስመጪ እኔ ጋር ምን አስበሽ ነው? አይ ሌላ ምንም አላማ የለኝም። የኔ አላማ አንተ ማግኘትና አንተን ማናገር ነው የምፈልገው እት እንደ ድሯችን ባን ነው ራሱ። አንተ እንደምታስበው ሌላ ነገር ኖሮኝ ምናምን አይደለም። የነበርኩበት ችግር ብዙ ነው። ማለት እንደዚህ ተናግሬ የማልቅ ነገር አይደለም። እኔ ደግሞ ጊዜ ስጠኝም ብለህ ችግሬ ባትረዳኝም እንኳን ቀስ ብለህ እንድታዳምጠኝ ነው የሚፈልገው። ቤዛ፣ አንድ ነገር ስሚ። እኔ ለመጠይቅሽ ጥያቄ መልስ ማለት ሲል ገብተሻል አይደል? እኔ ጋር ከአምስት ወር ከስድስት ወር ቆይታ በኋላ ስመጪ ምን ፈልገሽ ነው የመጣሽው? እኔ ጋር ምን ለመሆን ነው የመጣሽው እኔ ጋር ገብቶሻል። እኔ በአንቺ ቦታ በሆን ከስድስት ወርና ከአምስት ወር በኋላ ስመጣ ቢያንስ ሀሳቤን ነግሬው አሳምኜው የጠፋበት ምክንያት ነግሬው አብረን መቀጠል ከቻልን ጠየቀውና እሱ ፈቃድ እኔ አንተን ለመጥመጥ ምናምን አይደለም የመጣው። ማለት ችግሮች እንድነግሩ እንኳን ጊዜ ስጠኝ። አንተ እኮ እዚህ ጋር ጊዜ ምናምን እየሰጠኝ አይደለም። ጊዜ ሰጥቼሻለሁ ትለኛለህ እንጂ እኔን ለማዳመጥ ዝግጩ አይደለህም። ኦኬ ከዚህ በላይ እንዴት ነው? ከዚህ በላይ የሰው ልጅ ጊዜ የሚያስፈልገው? ምን አድርጌ ነው ጊዜ የምሰጥሽ? ከዚህ በላይ ከዚህ በላይ ምን አይነት ጊዜ ነው እኔ የምፈልገው? እንደ ድሯችን ነው ማለት። እዚህ ጋር እንድጨጭቀኝ አልፈልግም። እኔ ብዙ ችግር ያለብኝ ሰው ነኝ። እኔ አሁን ከአንተ በጣም ማለት ብዙ ነገር አስባለሁ፣ በጣም እጨነቃለሁ። ማለት ችግሮቼ በፊትም በጣም ተደራርቦብኛል። ስጨመርብኝ ሲጨማርብኝ ደግሞ ይበልጥ ነው። አንተ ማለት ምንም ነገር አልፈልግም። አንተ እንዳልከው ተውም። ለመበጥበጥ አይደለም ብቻ ነው፣ በጣም ደብሮኛል በዚህ ደግሞ ጊዜ ያስፈልገኛል። አንተ እዚህ ጋር ችግሬን ለመስማት ብቻ እንጂ ለእኔ ጊዜ ሰጥተህ ከኔ ጋር ማውራት አልፈለግም። ኦኬ። አሁን እሺ ስሚኝ፣ እንደ በፊታችን እንድንሆን ነው። እንደ በፊታችን እንድንሆን ከፈለግሽ ደግሞ ምክንያት የግድ ከኔ ጋር መሆን ከፈለግሽ፣ ከኔ ጋር ጊዜ ማሳለፍ ከፈለግሽ፣ ከኔ ጋር አብሮ መቀጠል ከፈለግሽ የግድ መናገር አይጠበቅብኝም እኮ ለምድሮ ጊዜ ሰተ ሌላ ነገር ማናወራው ለምንድን ነው ችግርን ትኩረት የምታደርገው ችግር ላይ እ ለምንድን ነው እኔን ለመስማት የማትሞክረው? እኛ ሌላ ነገር ማሳለፍ አንችልም ያለ ችግሬን ካልተናገርኩ? አዎ ማሳለፍ ምንም ነገር ማሳለፍ አንችልም። ምንም አይደለም አይደለም ማሳለፍ አብሬ መብላት አልፈለግም። ጉድኛ ነን። ለምን ግዴታ እኔ ችግሬን እንድናገር ታደርገኛለህ? ቢዚ ለምን ሰው የምታስጨነቅ? ለምን ሰው ግራንድ ይጋባ ነው ማለት በቃ መናገር አለብሽ። አይ እንደዚህ ችግር ለመፍጠር ነው ችግር አንተ ማለት እኔ ለራሴ ብዙ ችግር ያለብኝ ሰው ነኝ። ለምንድነው ሌላ ሰው ላይ ችግር የምፈጥረው? እኔ በጣም እየተጎዳሁ ነው ምጋባከው ነው። ከዚህ በፊትም ተጎድቻለሁ። ሌላ ድጋሜ መጎዳት አይፈልግም። እኔ ማለት ብዙ ችግር ያለብኝ ሰው ነኝ። እንትን ደግሞ ግዴታ ችግሮች መናገር፣ እኔ አልናገርም። አሁን ጊዜ ስጠኝ። ማለት በቃ እንደ ጓደኝነት ጊዜ ስጠኝ። እንደ ጓደኛ ቁጭ ብለን እናወራለን። ምን ችግር ነው ያለብሽ? ችግር ይች ደሆን አትናገር። እኔ ብዙ ችግር ያሳለፍኩ ሰው ነኝ። ማለት እዚህ ጋር ሌላ ችግር መፍጠር አልፈልግም። ገብቶሃል አይደለ? እኔ ጊዜ ስጤ ነው የምልህ። ችግሬ አሁንም ምን ሆነ አልናገርም፣ ችግሬ መናገር የለብኝም። ገብቶሃል አይደለ? ማለት ተናገሪ ባልከኝ ቁጥር በጣም እየጨነቀኝ ነው። እንደምድሮው ጭንቀቴን እጥፍ የምታደርግብኝ እኛ ማለት ብዙ ነገር ያሳለፉ ሰዎች ነን። ለምድሮው ቆመ ብለን የማታስበው ከዚህ በፊትና ያሳለፍኩት በጣም ከባድ ነበር። አሁንም ደግሞ እሱን ህይወት መድገም አልፈልግም። እኔ ማለት የመጣሁበት ምክንያቱ ራሱ ችግሬን የሚካፈለኝ ሰው ነው የፈለኩት፣ እንጂ ማለት ግዴታ ችግርሽን መናገር አለብሽ ባልከኝ ቁጥር እኔ በጣም እየተጎዳ ነው። ይኸውልህ እኔ በጣም ተጎድቻለሁ። አንተ እኔን እንደማጥናት ጭራሽ ችግሮችን እያባባስክብኝ ነው። ግዴታ እኔ መናገር አለብኝ እንደ ችግሬ ችግርሽን መናገር አለብሽ። እሺ፣ እሱን ራሱ እንድናገር እኮ አንተ ተረጋግቴ ለእኔ ጊዜ እየሰጠኝ አይደለም። ስደውልልህ ራሱ አታነሳም፣ ስትፈልግ ነው የምታነሳልኝ። እንትን እኮ የምትፈልገው ችግሬን መስማት ብቻ ነው። ለኔ ጊዜ መስጠት አልፈለክም እኮ። ጊዜ የሚሰጥሽ ሆነ ምንም የሚሰጥሽ ማለት ነው፣ ቢዚ ችግርሽን መናገር አለብሽ። ከኔ ጋር አብረሽ ነው ጊዜ ማሳለፍ ከፈለግሽ፣ ከኔ ጋር ደስተኛ ህይወት መኖር ከፈለግሽ፣ ያጋጠመሽን ነገር መናገር አለብሽ። ተጎድተሽ ሊሆን ይችላል፣ አዝነሽ ሊሆን ይችላል፣ ይሁን ነገር ደርሶብሽ ሊሆን ይችላል። እስካል ነገርሽኝ ደግሞ እሱን ነገር እኔ አላቅም ወይም ደግሞ ልረዳሽም አልችልም። እኔ ካንተ ጋር እንደ ድሯችን ወደ ድሯችን ተመልሰን ጊዜ ማሳለፍ ነው የምፈልገው። በቃ ለምን አትተውም? ችግሮች ለምን አትተውም? ተው በቃ እሱን ተው። ቀስ ብለን እንደርስበታለን። በቃ ለምን እኔን አትረዳኝ? ጊዜ ያስፈልገኛል እኮ እኔ ያሳለፍኩት በጣም ከባድ ነው። እኔ ከዛ ህይወት ለመውጣት ነው ተጋ የመጣሁት። ሲጀመር አንተ ለእኔ ጊዜ መስጠት ያልፈለግኸው ሌላ ነገር ስላለህ ነው። ኤደን ስላለች ነው። ለእኔ ማለት ጊዜ መስጠት ያልፈለግኸው እኔ መረዳት እንኳን አትፈልግም። ለእሱ ምክንያት ደግሞ እሷ። ስለ እሷ እንድታወሪ አልፈልግም። ክፉ እያወራሁኝ አልፈልግም እሺ ህይወት ውስጥ ሌላ ሰው ከሌለ ሌላ ምክንያት ነው። በቃ ማድረግ ያለብሽ ችግርሽን ነው መስጠት ያልፈለግኩ። እኔ ደግሞ ከአንተ ምንም ነገር አልፈልግም፣ ጊዜ እንድትሰጠኝ ብቻ ነው። ሌላ ነገር አልጠየኩም። ይሄ ነገር ሆኖ አይደለም፣ ከባድ እያደረክ ነው በቀላሉ እኔ መረዳት በምችለው መንገድ ትተህ ሌላ ነገር እያረከ ነው። አይ ምንም ከዚህ በላይ ልለሽ አልችልም። ደስተኛ ምንም ላደርግሽም አልችልም። ምክንያትሽን ብትናገኝ ኑሮ ምክንያትሽን ተረድችሽ ማደርገው ነገር ሊኖር ይችል ነበር እኮ። ምክንያቱም እንድናገር ጊዜ ስጠኛ፣ ከኔ ጋር ማለት የሆነ ነገር ከኔ ጋር እንድታሳልፍ ነው የምፈልገው። ጊዜ እንድሰጠኝ ነው የምፈልገው። አይ ከዚህ በላይ ምንም መከራከር አልችልም። ክርክር አይደለም እኮ እያወራን ነው፣ ይሄ መከራከር አይደለም። ሌላ ነገር እያወራሁ አይደለም። እዚህ ጋር ማለት ከባድ ነገር ሆኖ አይደለም። አይ ቤዝ በቃ ልንግባባ ስለማንችል፣ ኤደን እንደዚህ ስለማልፈልግ፣ ስለማታውቂውም ነገር ብዙ እንድታወሪ ስለማልፈልግ፣ እየተናገርሻት ነው። እሷ እዚች ጋር የለችም። ስለሷ አልጠየኩሽም እኔ የጠየቅኩሽ ስለአንቺ ነው። ስለ ሁለታችን የጠየቅኩሽ። እኔና እሷ ደግሞ ምንም የምታውቂው ነገር የለም። አንቺ በማታውቂው ነገር ደግሞ መፍረድ የለብሽም። ገብቶሻል አይደል? አንቺ እየፈረድሽ ነው። የሰው ደግሞ በማያውቀው ነገር መፍረድ የለበትም እልሻለሁ። እና ከዚህ በላይ ምንም ልልሽ አልችልም። በትዕግስት መሆኑም በጣም ሆነ። አንቺን ለማውራት ሞክሬያለሁ። በጭወት ስላልሆነ በትዕግስት ዛሬ ላውራሽ ነበር ያሰብኩት። አንቺ ግን በጭወትም በትዕግስትም ልትነግሪኝ አልቻልሽም። ስለዚህ ከኔ ጋር ከኔ ጋር ለምንድን ነው እኔን ለመረዳት የማንሞክረው? እኔ ተናገርኩት ነገር እኮ ሌላ ነው። አይ ከዚህ በላይ ጊዜ አልሰጥሽም። እኔና አንቺ አብረንም ሆነን ምንም ነገር ማሳለፍ አንችልም። መቀጠል የማንችለው ሌላ ነገር አለቅ እ ምክንያት መናገር ከዚህ በላይ ማውራትም መናገር ነው ስለማልፈልግ፣ አክበረሽን ስለመጣሽ አመሰግናለሁ። እግዚአብሔር ያክብርልኝ። የሆነ ቀን ፈጣሪ ካለ እንገናኛለን። ጭራሽ የሆነ ቀን እያልክ እኮ ያ ደቀ ምንም ማለት እኔ ምክንያት ገብቶኛል። ምክንያት አለ እሱም ምክንያት ደግሞ መናገር አልፈለግም። ምን መረዳት ማትችለው አይ ነው ስለሌላ ነገር እንድትወሪ አልፈለግም። የራስሽ ነገር ደብቀሽ ምንም አልደበኩም እኮ ይፋ፣ እኔ እነግርሃለሁ ጊዜ ስጠኝ ነው ያልኩት። ከዚህ በላይ ደግሞ ጊዜ ስለማይፈልግ መልካሙን ሁሉ ምን ይሻላል? አይ ምክንያትህን ግልጽ አርገ፣ ለዚህ ለዚህ ነው አንቺን ማረዳት የማልችለው ብለህ ብትነግረኝ እኮ ችግር የለውም። እኔም እኮ አርፍ ይቀምጣለሁ። አንተ እኮ ምክንያትህን አትናገርም። የአንቺን ችግር ብቻ መስማት ነው የሚፈልገው እያልከኝ በቃ፣ ቢዚ ስለመጣሽ አመሰግናለሁ። አሁን ሜት ቻለሽ አይ መምጣት ብቻ አይደለም እኮ የመጣሁበት ምክንያት አለ። ማለት ስለመጣሽ ምናምን አይደለም። እዚህ ጋር እኮ ስደውልልኝ ስደውልልኝ እኮ እኔ ተረርተኝ ጊዜ ሰጥተኝ እንድናውራ ነበር። አንተ ደግሞ አሁንም ችግርሽን ንገረኝ ነው ያንቀኛለህ። ስለዚህ ምን ይሻላል? በቃ እኔ ደግሞ ችግርሽን ካልነገርሽ ካንቺ ጋር ምንም ነገር ጊዜ ማሳለፍ አልፈልግም አልፈልግም አልፈልግም ማለት እሺ ምክንያቱም ገብቶኛል። ችግር የለው እኔ መረዳት አትፈልግም፣ አልፈልግም። ምክንያቱም ባትነግረኝም ችግር የለው እረዳሃለሁ። እግዚአብሔር ያክብረን፣ ስለ ሁሉም ነገር እግዚአብሔር ይስጥልኝ። እግዚአብሔር ያክብረን። አመሰግናለሁ፣ ስለ ሁሉም ነገር። እውነቴን ነው የምልህ በጣም አዝኜብሃለሁ። እኔ የማውቀው ፍሬም ይሄ አይደለም ማለት ጭራሽ ሌላ ፍሬም ነው። እኔ ትቼ የሄድኩት ፍሬም ይሄ አይደለም። ከኤደንም ጋር መልካም ጊዜ ይሁንላችሁ። አመሰግናለሁ ለሁሉም ነገር ማለት ነው። እኔም አመሰግናለሁ ጋር ሰግጋ እና ውድ ፋሚሊዎች እንግዲህ፣ ያለው ነገር ይህንን ይመስላል። እሷም ስለሄደ ነው ማውራት የምትፈለገው እንጂ ስለምክንያቷ ምክንያቷ ማውራት አልፈለገችም። እኔ ደግሞ ምክንያቷን ነበር የጠየኳት። ስለ ሌላ ሰው እያወራች ነው። እኔ ደግሞ አሁን ላይ ካኑ አድርጋም የተጠለት ለምንድን ነው? ምን በሌለውበት ስም ለምን ሆነን በሌለውበት ስም የሚታጠፈው ስላለ አሁን ላይ ሰው በሌለበት የሰው ስም ስለማላጠፋ ማንም ሰው ደግሞ እኔ ባለውበት የሰውን የሰው ስም እንዲያጠፋ አልፈልግም። ቤተሰቦች፣ ያለው ነገር ይህንን ይመስላል። ከዚህ በላይ ምንም አላላችሁ። ሁላችሁ ተጨንቃችኋል። አላካለው ይገባኛል። ከዚህ በላይ ደግሞ ምን ላደርገኝ በእኔ በታ መሆናችሁ ስታስቡት እኔ ምን አደርጋለብኝ። ከዚህ በላይ አላቅም፣ ግራና የገባኝ። ምን አይነት ውሳኔና ምን ማድረግ እንዳለብኝ አላቅም። ያሳለፍኩት ላይፍ አብሬያት በልቻለሁ፣ አብሬያት ጠጥቻለሁ። ያ ነገር ይዞኛል። ያ ነገር አሁን ላይ ትዝታ እየመጣብኝ ነው። ያሳለፍነው ነገር ትዝ ትዝ እያለኝ ነው። ከቤዜ ጋር ብዙ ነገር አሳልፈናል። ትዝታ ደግሞ ለሰው ልጅ መጥፎ ነው በትዝታ ሲኖር መጥፎ ነው። ታውቃላችሁ አንዳንድ ሰዎች ምን አይነት ትዝታ ትዝታ ምን አይነት ጎጅ እንደሆነ ይገባችኋል ብዬ ተስፋ አደርጋለሁ። ያሳለፋችሁት ነገር ትዝ ስላችሁ ትጎዳላችሁ። እና እኔ አሁን ላይ በትዝታ ነው ህይወቴን እየኖርኩ ያለሁት። እና ምን እንደምላችሁ አላውቅም ከዚህ በላይ በቃ አመሰግናለሁ።